ቪዲዮን ከመጀመራችሁ በፊት ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ አንድ የሀይስኩል ተማሪ ሲደበደብ እያሳየን ይጀምራል። ደብዳቢውም የእሱ የክላስ ተማሪ ሲሆን በዚህ ባለመርካትም ከዛ በተጨማሪ ዊኪ ሙንግ ለተባለው ተደብዳቢ ልጅ ወደ ሱፐርማርኬት ሄደው ቁርስ እንዲገዛላቸው ይነግረዋል። ቢሆንም ኪሙንግ ከመሄዱ በፊት ግን በእግሩ ስር ተንበርኮ እንዲያልፍ ይነግረዋል። ኪሙንግም ልክ እንደተባለውም ያደርጋል። ነገር ግን በቦታው ላይ ብዙ የተሰበሰቡ ተማሪዎች ነበሩ። ግማሾቹ ቢስቁም እና ደግሞ ግማሾቹ በካሜራ ቢቀርጹትም እሱ ግን እየሮጠ ወደ ታዘዘበት ሱፐርማርኬት ሊገዛላቸው ይሄዳል። ምግቡንም ከገዛላቸው በኋላም እየሮጠ ወደ ትምህርት ቤት መመለስ ይጀምራል። ቢሆንም ወደሚማርበት ክላስ በገባበት ሰዓት ላይ ግን ከዚህ በፊት ሲደበድቡት የነበሩ ተማሪዎች በመምህራቸው ቅጣት እየተቀጡ መሆናቸውን ይመለከታል። መምህሩም ለኪሞንግ ሁሉም ተማሪዎች ፊት ለፊት እንዲቆምና ወደ ሌላ ትምህርት ቤት ሊዘዋወር መሆኑንም እንዲነግራቸውም ይነግረዋል። ከዚያም ኪሞንግም ይህንን ተናግረውም ይሰናበታቸዋል። ከጥቂት ቀናት በኋላ ኪሙንግና ቤተሰቡ ወደ አዲሱ አፓርትመንታቸው ይመጣሉ። እቃዎቹንም ወደ ቤቱ በሚያስገባበት ሰዓት ላይ ዩንጂን የተባለችው ልጅ ይመለከታታል። በአፓርትመንቱ ውስጥም አዲሱ ጎረቤቱ ነበረች። ቶሎም የምትግባባም አይነት ስለነበረች ከሱ ጋርም ለመግባባት የሚያክል ጊዜ አልፈጀባትም። ቢሆንም ባልታወቀ ምክንያት ግን ኪሙን ዩንጂን እንደማታምር ይናገራል። እናቱም ይህንን በሰማችበት ሰዓት ላይ ወዲያውን ወደሱ በመምጣት ትቆጣዋለች። ከዚያም እናቷ ከዩንጂን ጋር ማውራት ትጀምራለች። ንግግራቸው አጭር ቢሆንም ነገር ግን ኢዮንጂን በትምህርት ቤቷ ውስጥ ጥሩ ውጤት ከሚያመጡ ተማሪዎች መካከል አንዷ እንደሆነች ትገነዘባለች። ቢሆንም ኪሙን ግን ይሄ ምንም አይደንቀውም። ሌላ ነገርም ሳይናገር ወደ አፓርትመንቱ መምራቱን ይቀጥላል። በቀጣዩ ቀን ኪሞን በአዲሱ ትምህርት ቤት ውስጥ ትምህርቱን ይጀምራል። በእንግዳ መቀበያ ቦታው ላይም ኢዩንጂንንም ያገኛታል። ባልታሰበ መልኩም አብሯት ፎቶ እንዲነሳም ትጠይቋለች። ይህንንም ያደረገችው የእሱናት ለኢዩንጂን ትምህርት ቤት ውስጥ መግባቱን ለማረጋገጥ ከእሷ ጋር ፎቶ እንድታነሳው ጠይቃት ስለነበር ነበር። ትምህርታቸውን ተምረውም ኮሪደሩ ላይ በቆሙበት ሰዓት ላይ በአንዴ ትኩረቱን የሳበችውን አንዲት ቆንጆ ልጅን ይመለከታል። ስሟን ፓርክ ሃይጂን ይባላል። በትምህርት ቤት ውስጥም ታዋቂ ከነበሩት ተማሪዎች መካከል አንዷ ነበረች። ውበቷን በትምህርት ቤቱ ኢሊቬተር ውስጥ እንኳን በገባችበት ሰዓት ላይ ተማሪዎች አፍጥጠው እንዲመለከቷት የሚያደርግ ነበረ። ቢሆንም እሷ በገባችበት ውስጥ ግን ሊገባ የሚደፍር ሰው አልነበረም። ቢሆንም አዲሱ ተማሪ ኪሙን ግን ወደዚያ ውስጥ ይገባል። ይህ በእንዲህ እንዳለ ከትምህርት ቤቱ ውጭ ላይ ተማሪዎቹ በሙሉ ኪሙን ሆ የተባለ ልጅ ሲመጣ ሲመለከቱት ተሰብስበው ይመለከቱታል። ፍቅረኛው ሃይጂንም ከትምህርት ቤቷ በምትወጣበት ሰዓት ላይ ሊቀበላት መሆኑን ተመልክተውም የበለጠ ማፍጠጣቸውን ይቀጥላሉ። ተማሪዎቹ በሙሉ ጥሩ ጥንዶች እንደሆኑም ነበር የሚያስቡት። ምንም እድል እንደሌለውም ከተገነዘበም በኋላ ኪሙን ወደ መጣበት መመለስ ይጀምራል። ቢሆንም ትንሽ ደረጃዎችን እንደወጣ ግን የሃይጂን ቦዲጋርድ ይዘዋል። ሃይጂንንም ለመጠጋት በመሞከሩም እሱን መስደብና መምታት ይጀምራል። ቢሆንም ግን ይህንን ጠባቂ ዋን ሆ ያስቆመዋል። ከዚህም በኋላ ኪሙን ወደ ቤት ተመልሶ ይመጣል። ላፕቶፑንም በመጠቀም ኢንተርኔት ላይ ያሉትን የልብስ አማራጮች ይመለከታል። በዚያም ጊዜ ላይ ወቅቱን የጠበቀ ልብስን ይሸጥ የነበረን አንድ ስቶርን ያገኛል። ወዲያውኑም ለእናቱም ይህንን ልብስ እንድትገዛለት ይጠይቃታል። እናቱም ያን ያክል ችግር አልነበረባትም። ቢሆንም ግን ያስገርማት ነገር ከዚህ በፊት በራሱ ፍላጎት ልብስ እንድትገዛለት ጠይቋት ስላልነበረ ይህ ያስገርማታል። ከትንሽ ቀናት በኋላም ያንን ኦንላይን ላይ ተመልክቶ ያስገዛውን ጃኬት አድርጎ ወደ ትምህርት ቤት ይገባል። ቢሆንም ይሄም ግን የትምህርት ቤቱን ጉልበተኞች የሚያስቆምለት አልነበረም። በአንደኛው ቻንግጁ በተባለ ተማሪ እያዝና ባዶ ቦታ ላይ ወስዶትም ገንዘቡን እንዲያመጣ ይጠይቀዋል። ቢሆንም ባልታሰበ መልኩ ግን ቻንግጁ ከኪሙን ጋር ተመሳሳይ ጃኬትን እንደለበሰ ያስተውላል። እናም የገዙትም ከተመሳሳይ ሱቅ ነበረ። ስለ ጃኬቱን ባወሩበት ሰዓት ላይ የለበሱት ጃኬት ተመሳስሎ የተሰራ ፌክ ጃኬት መሆኑን ይገነዘባሉ። በዚህም በመናደድ ያንን ጃኬት ወደ ገዙበት ሱቅ ለማምራት ይወስናሉ። ቢሆንም ግን ሱቁ ተዘግቶ ነበረ። እየጮሁ ቢጣሩም እና በሩም ቢያንኳኩም ነገር ግን የሚከፍትላቸው ሰው አልነበረም። ከትንሽ ደቂቃዎች በኋላ ግን አንድ ሰው ወደዛ በመምጣት የሱቁን በር ይከፍተዋል። እሱም የሱቁ ባለቤት ሲሆን ስሙም ኪምናም ጁንግ ይባላል። ኪምኖ ምንም ተከትለው ሁለቱ ወደ ውስጥ ይገባሉ። ከዚያም ጃኬታቸውን ሲያረጋግጡ ፌክ ሆኖ እንዳገኙትም ይናገሩና ቅሬታቸውንም ያሰማሉ። ኪሙንም ሌላ ነገር ሳይሆን የፈለገው ከዚህ በፊት የከፈለውን ገንዘብ እንዲመልስለት ነበረ። ቢሆንም ጥያቄያቸውን ከመመለስ ይልቅ ግን ናምጆንግ በከተማው አሪፍ አሪፍ ልብሶች ወደሚሸጡበት ቦታ ሊወስዳቸው ይወስናል። እነሱም ግብዣውን ተቀብለውም ወደዛ ብሮት ሄዳሉ። ሲገለጥም በቦታው ላይ ናምጆንግ በጣም ታዋቂ የሚባል ሰው ነበረ። ሁሉም በተመለከቱት ሰዓት ላይም ሰላም ይሉት ነበረ። በሱ ታዋቂነትም በመገረም ኪሞንና ቻንግጁ በሱቁ ውስጥ እንዲቀጥራቸው ይጠይቁታል። ልክ እንደሱ ሰራተኞችም የሚሰጣቸውን ስራ በሙሉ ለመስራት ዝግጁ ነበሩ። ናምጆንግም ስራው ሊሰጣቸው ይወስናል። በቀጣዩ ቀንም በናም ጆንግ ቦታ ላይ ስራቸውን መስራት ይጀምራሉ። ቢሆንም ግን መጀመሪያ መሰልጠን ነበረባቸው። ስልጠናውም ስለ ፎቶ ሹት ሲሆን ቀጣዩ ደግሞ ሰውነታቸውን ማስተካከል ስለነበረባቸው ስፖርትም እነሱን ማሰራት ይጀምራል። በዚህ መልኩም ፕሮፌሽናል ሞዴል የመሆን ስራቸውን መጀመር ይችላሉ። ከጥቂት ቀናት በኋላ ትምህርት ቤቱ ፋሽን ለሚወዱት ተማሪዎች አንድ ዝግጅትን ያደርጋል። ተማሪዎቹ በሙሉም ፋሽን ተከታይ ያደርገናል ብለው የሚያስቡትን ነገር በሙሉ መስራት ይጀምራሉ። ቢሆንም ዋንሆና ሃይጂን በመጡበት ሰዓት ላይ ግን ሁሉም ተማሪ በእነሱ ውበት ነበር የሚሳበው። የትኞቹም ቢሆኑም እነሱን እንደማያክሉም ያስባሉ። ቢሆንም ግን የነሱ ትኩረት የሚቆየው ለትንሽ ደቂቃዎች ነበረ። ምክንያቱም አሁን ላይ ኪሙንግ ወደ ውስጥ በመግባት አዲስ ስታይልም ያሳያቸዋል። ሁሉም ወዲሆኑም ወደሱ ይሰበሰባሉ። እናም በተመለከቱትም ነገርም ተደስተዋል። ፕሮግራሙ ከተዘጋጀም በኋላም ቀናቶች ያልፋሉ። ክፍላቸውንም በሚያጸዱበት ሰዓት ላይ ኪሙንግ ካልታወቀ ስልክ መልእክት ይደርሰዋል። ይህም ወደ አዳራሹ እንዲመጣም የሚናገር መልእክት ነበረ። ማን እንደሆነም ለማጣራት በሚል ወደ አዳራሹም ያመራል። ቢሆንም ውስጥ ላይ ግን ማንንም ሰው ሊያገኝ አልቻለም። ሊሄድ ባለ ሰዓት ላይም አንዲት ሴት ወደ ክፍል ውስጥ ገባለች። ይቺም ሴት ሀይጂን ነበረች። ለኪሙንም ይህንን መልእክት ያላከችለት ቀጣዩ ቀን ልደቷ እንደሆነ ልትነግረውና ለዛም ዝግጅት ደግሞ በምትነግረው ቦታ ላይ እንዲመጣ ልታደርገው ነበረ። ከዛ በተጨማሪም ስልክ ቁጥሯንም ትሰጠዋለች። በቀጣዩ ቀን ማታ ላይ ኪሙን አይጂን በነገረችው ቦታ ላይ ይመጣል። ቢሆንም በቦታው ላይ ግን የተጠራው ሰው እሱ ብቻ ነበረ። ከዚያም የልደት ስጦታውን ከመስጠቱ በፊትም የልደቱን መዝሙር ይዘምርላታል። ቢሆንም ስጦታ የሰጣት ሰው ግን እሱ ብቻ አልነበረም። ምክንያቱም ዝግጅቱ ካለቀ በኋላ ወደ ቤቷ በምትሄድበት ሰዓት ላይ ሃይጂን ዋን ሆን ታገኘዋለች። እሱም በዛን ሰዓት ላይ ልደቷን አስመልክቶ ስጦታውን ይሰጣታል። ከዚያም በቀጣዩ ቀን ትምህርት ቤቱ የስፖርት ፌስቲቫልን ያደርጋል። ኪሙንና ዋን ሆን በቦታው ላይ ተገኝተው ነበር። ለውድድሩ ግን ዩኒፎርማቸው ላይ ሌላ ልብስን ጨምረው ነበር የመጡት። ይህም የተማሪዎቹ ትኩረት በሙሉ እነሱ ላይ እንዲሆንም ያደርጋል። ቢሆንም በቀጣይ ግን ወደ ርዕሰ መምህሩ ቢሮ ተጠርተው ስፖርት ፌስቲቫሉ ላይ የፋሽን ሾውን በማቅረባቸው ምክንያት ሲመታሉ። ከቅጣቱን በኋላ መምህሩ ለዋን ሆ አባቱ ደውሎ እንደነበረና ትምህርት ቤትም ሊቀይር እንደሆነም ይነግረዋል። አሁንም በንዴት ላይ የሚገኘው መምህሩ ወደ ሌላ ትምህርት ቤት የመሄድ እቅድም ካለው ቀጥታ ወደ ሌላ ትምህርት ቤት እንዲሄድና ሌሎች ችግሮችንም እዚህ ትምህርት ቤትም እንዳይፈጥርም ይነግረዋል። በዛን ቀን ማታ ላይ ዋንሆ የሃይጂንን የሶሻል ሚዲያ አካውንቷን ይመለከታል። በፖስተቹ ፎቶዋ ላይም ማን ኮሜንት እንደሚያደርግም በሚመለከትበት ሰዓት ላይ በመሃል የኪሙን ግን አካውንት ያገኛል። ከፍቶም በሚመለከትበት ሰዓት ላይ ኪሙን እየሰራ የሚገኘው ፌክ ልብሶችን በሚሸጥ በአንድ ልብስ ቤት ውስጥ እንደሆነ ይገነዘባል። ጊዜ ሳያባክንም በቀጣዩ ቀን ዋንሆ ኪሙን ወደሚሰራበት ሱቅ ያመራል። በመጀመሪያም ገብቶ የተናገረው ሊገዛ እንደመጣ ነበረ። ቢሆንም ግን እዚህ የመጣበት ትክክለኛ ምክንያቱ ፌክ ልብሶችን እየሸጡ በመሆናቸው ሊሰድባቸው ነበረ። የሱ ስድቦችም ኪሙንና ቻንግጆን ወዲያውኑ ነበር ያናደዳቸው። የበለጠ ደግሞ የተናደዱት ምንም አይነት ልብስን ሳይገዛቸው ገንዘቡን ወሮሮላቸው ሲሄድ ነበረ። ከትንሽ ቆይታዎች በኋላ ናምጆንግ ብቻውን በሱቁ ውስጥ በነበረበት ሰዓት ላይ ፖሊሶች አስረው ይወስዱታል። ጥራታቸው የወረዱ እቃዎችንም እየሸጠ እየሸጣ በመሆኑ ምክንያትም ነበር ያሰሩት። የሱን መታሰርንም በሰሙ ሰዓት ላይ ኪሙንና ቻንጂው እሱን ለመጠየቅ ይሄዳሉ። ቢሆንም ግን ናምጆንግ በፖሊስ ጣቢያ ያሳለፈው ጊዜ ጥቂት ቀናትን ያክል ብቻ ነበረ። ነፃም በወጣበት ሰዓት ላይ ወዲያውኑ ወደ ዋንሆ በመሄድ ፎቁ ላይ ወጥተው እንዲያወሩ ይጠይቀዋል። ይህንንም ያደረገው ለፖሊስ ሪፖርት ያደረገበት ራሱ ዋንሆ እንደሆነ ስለሚያውቅ ነበረ። ዋንሆም ይህንን ያምናል። ስለዚህም ናምጆንግ ዋንሆ ባደረገው ነገር መናደድ ይጀምራል። ምክንያቱም ብዙ ነገር ነበር ያጣው። ከዚያም ዋንሆ ላጣው ነገር ገንዘብ እንደሚሰጠው ይነግረዋል። ናምጆንግን በእሱ ንግግር ውስጥ በመናደድ ሄዶ እሱን ይመተዋል። ቢሆንም የዋንሆ ቦዲጋርድ ግንዛ ስለነበረ የእሱ አለቃም ሲደበደብ ማየት አልቻለም ስለዚህም ናምጁን ግን በኃይለኛው ይደበድበዋል ይህም በመጨረሻ ወደ ሆስፒታል እንዲገባም ያደርገዋል ከዚያም ኪሙንግ እና ቻንጁ ወደ ሆስፒታል እሱን ለመጎብኘት ይመጣሉ። ምንም እንኳን ራሱን የሳተ ቢሆንም እና የሚሰማቸው ባይሆንም ነገር ግን ለሱ ለመበቀል ይወስናሉ። ስለዚህም በገጠው ቀን በትምህርት ቤት ውስጥ ኪሙን ወደዛ እንደገባ መጀመሪያ ያደረገው ነገር ዋን ሆን ማግኘት ነበረ ነበር። ባገኘው ሰዓት ላይ ናምጆንግን ለምን ጥቃት እንዳደረሰበት ይጠይቀዋል። ቢሆንም በሚያወሩበት ሰዓት ላይ ግን ሁሉም የትምህርት ቤቱ ተማሪዎች በስልካቸው ላይ አንድ ቪዲዮ ይደርሳቸዋል። ይህም ቪዲዮም ኪሙን ጋርም ይደርሳል። ይህም ቪዲዮ ኪሙን ከዚህ በፊት በነበረበት ትምህርት ቤት ውስጥ ሲደበደበ የነበረውን ነገር የሚያሳይ ቪዲዮ ነበር። ይህንን የተመለከቱት ተማሪዎች በሙሉ በአሁኑ ማንነቱ ለሱ ያሳዩት የነበረውን ክብር በሙሉ ወዲያውኑ ይቀንሳሉ። ይህንን ጥሩ እድልም በመጠቀም የዋንሆ ቦዲጋርድ ኪሙን ግንም ይዞም ይሰድበዋል። ተማሪዎቹ በሙሉም እሱን በተጸየፉበት ሰዓት ላይ ሃይጂንም ወደዛ በመምጣት እንደሌሎቹ ተማሪዎችም ወራዳ መሆኑን ነግረውም ትሄዳለች። በቀጣዩ ቀን ኪሙንግ ወደ ሌላ ትምህርት ቤት ለመሄድ ደግሞ ማሰብ ይጀምራል። ቢሆንም በዛን ሰዓት ላይ ግን ቻንግጁ እና ናምጆንግ ወደዚያ ይመጣሉ። አሁንም ድጋሚ ትምህርት ቤት የሚቀየርም ከሆነም ሌሎች ተማሪዎችም ልክ እንደዚሁ እሱን ማጋለጣቸውን እንደማያቆሙ ይነግረዋል። ስለዚህም ካለበት ሁኔታ ማምለጥ አይችልም። ኪሙንግም ግን ለደቂቆች ካሰበ በኋላ ጓደኞቹ የተናገሩት ነገር እውነት መሆኑን ይገነዘባል። በቀጣዩ ቀን ኪሙንግ ቲቪ ላይ በሚመለከትበት ሰዓት ላይ አንድ ፕሮግራም እየተዘጋጀ መሆኑንና ፕሮግራሙም የፋሽን ሾው ሲሆን ማለት ዋንሆን በዚህ ውድድር ላይ ምን እንደሚሳተፍም ይመለከታል። ከዚያም ኪሙን ወደ ናም ጆንግ ሱቅ ከሄደ በኋላ ሞዴል መሆን እንዲችል እንዲያስተምረው ይጠይቀዋል። ምክንያቱም በዛ ውድድር ላይ መሳተፍ ስለፈለገ ነበር። እሱም ከተቀበለው በኋላ ስልጠናውንም ይጀምራል። ናም ጆንግም የነን ስልጠና ያስጀመረው ከሰውነት ግንባታ ነበረ። በመጨረሻም የፋሽን ኪንግ ውድድሩ ይደርሳል። ሁሉም ተሳታፊዎችም ለህዝቡ ራሳቸውን እንዲያስተዋውቁ ይደረጋል። ቢሆንም እንደሚጠበቀው ግን ዋንሆ በዝግጅቱ ላይ ትልቅ ቦታ የሚሰጠው ሰው ነበር። በመጀመሪያው ዙርም ተሳታፊዎቹ ሰውነታቸው የሚለካ ይሆናል። በውጤቱም ሞዴል መሆን ይችላሉ ወይም አይችሉም የሚለው የሚለካ ይሆናል። ኪሙንም ያለምንም ችግር ይህንን ደረጃ ያልፋል። ምክንያቱም ጥሩ የሚባለው አቋም ነበረው። ለመሳተፍ የተመዘገቡት መቶ ቢሆኑም ነገር ግን ከእነሱ መሀል በዚህ ያለፉትም ሃያ አንዱ ብቻ ነበሩ። በቀጣዩ ዙር ደግሞ ተሳታፊ ቹ ከራሳቸው ጋር የሚሄድ ልብስ መምረጥ ይኖርባቸዋል ይህም ምን ያክል ፋሽን እንደሚያውቁም የሚያሳይ ይሆናል። ዋንሆ ወዲያውኑ ነበር ይህንን ዙር ያለፈው፣ ምክንያቱም ጥሩ የሚባል የፋሽን እውቀት ነበረው። ቢሆንም የኪሙን ተራ በደረሰበት ሰዓት ላይ ግን የትኛውን መምረጥ እንዳለበት ስለማያውቅ ይህ ግራ መጋባት ውስጥ ይከተዋል። ይህም ማለት ስለ ፋሽን ጥሩ የሚባል እውቀት አልነበረው። ቢሆንም ናምጆንግ ግን በድብቅ በመምጣት የትኛውን መልበስ እንዳለበት መናገር ይጀምራል። ቢሆንም ግን ኪሙን መርጦ ሳይጨረስ የተሰጠው ደቂቃ ያልቅበታል። ስለዚህም ከተመለከታቸው መካከል ዝም ብሎ በግምት አንዱን መምረጥ ነበረበት። እንደ ድል ሆኖም የመረጠው ልብስ እዛ ከነበሩት ልብሶች ለየት ያለ ነበረ። ወደ ዳኞቹም ያንን ልብስ ለብሱን በወጣበት ሰዓት ላይ ሁሉም ባለባበሱም ይገረማሉ። አዲስ ፋሽን ሊሆን የሚችልንም ልብስ በመምረጡ ምክንያትም ይህንን ዙር እንዲያልፈም ይፈቅዱለታል። ከሁለተኛው ዙር ውድድር በኋላ ኪሙንግ ወደ ናምጆንግ ሱቅ ያመራል። ብቻውን ሆኖም ሌሎቹ እስኪመጡ በሚጠብቅበት ሰዓት ላይ ድንገት ኢዩንጂን ወደዛ ትመጣለች። እናም ከዚህ በፊት በተለየ መልኩም የተለየ ልብስ ለብሳ ነበር የመጣችው። ከዚህ በፊትም በመጀመሪያ ሲገናኙ ከተናገራት ነገር ይልቅ በዚህኛው ግን ባለባበሱ ያደንቃታል። ከደቂቆች በኋላ ቼንግጁና ናምጆንግ እነሱን ይቀላቀሏቸዋል። እናም አንድ ላይም ሆነውም የሱን ሁለተኛ ዙር ማለፍን ያከብራሉ። ቢሆንም በዚያን ሰዓት ላይ ግን ከፋሽን ሾው አዘጋጆች መካከል አንዱ ወደ እነሱ በመምጣት ስለ ቀጣዩ ዙር ገለጻ ማድረግ ይጀምራል። ይህ በእንዲህ እንዳለ ዋንሆ አባቱን በፋሽን ሾው ላይ እንዲሳተፍ ጥያቄ ያቀርብለታል። ቢሆንም አባቱ ግን ዋንሆ ወደ ሌላ ትምህርት ቤት እንዲሄድ ስለሚፈልግ ይህንን እንዲያደርግ አልፈቀደለት። ቢሆንም ዋንሆ ግን የአባቱን እምቢ ማለት ሳይሰማ ውድድሩ ላይ ለመካፈል ይወስናል። የመጨረሻው ዙርም ይደርሳል። ተሳታፊዎቹም በዚህ ጊዜ ላይ ደግሞ ከዚህ በፊት የተሰጣቸውን ልብስ በመጠቀም ሴቶችን አማለው መጠየቅ ይኖርባቸዋል። በዚህ ዙር ውጤትም ኪሙን እና ዋንሆ ብቻ ያልፋሉ። ስለዚህም አሁን በውድድሩ ላይ የቀሩት ሰዎች ሁለቱ ብቻ ሆነዋል። ከዚያም የውድድሩ አዘጋጆችም በመጨረሻው ዙር ላይ እርስ በርስ ልብስ የሚሰጣጡ መሆናቸውንና አንዱ ለአንዱ የሰጠውን ልብስ በመጠቀም ወደ ጥሩ ፋሽን ቀይረውት በእሱ እንደሚወዳደሩ ይነገራቸዋል። ስለዚህም በገጣዩ ቀን ኪሞን ከዋንሆ በሳጥኑ ውስጥ ልብስ ሳይሆን ገንዘብ ይደርሰዋል። ዋንሆ በሌላ በኩል ከኪሞን ዩኒፎርም ነበር የደረሰው። ስለዚህም ኪሞን ለመጨረሻው ዙር የሚለብሰውን ልብስ መግዛት ይኖርበታል። ዋንሆ የላክለትም ገንዘብ በጣም ትንሽ ስለነበረ የተለበሰ ልብስን ለመግዛት ይወሰናል። ቻንግጁ ኢዩንጂንና እና ናምጆንግም አንድ ላይ በመሆን ካመጧቸው ልብሶች ላይ እየመረጡ ለኪሙንግም አዲስ ልብስ መስፋት ይጀምራሉ። ሶስቱም ደክማቸው በተኙበት ሰዓት ላይም ኪሙንግ የሰሩለትን ልብስ ለብሶ ራሱን ይመለከታል። በዚህም ጊዜ ላይ ኢዩንጂን ከተኛችበት ትነቃለች። እናም ወደ ኪሞንግ ከሄደች በኋላ ስለለበሰው ልብስ ማስታየት ትሰጠዋለች። ኪሞንግም ካመሰገናት በኋላ ከኋላዋ እሷን አቅፎ ለእሷ ያለውን ትክክለኛ ስሜት ይነግራታል። በመጨረሻው ትዕይንት ላይ ዋን ሆ ለቀጣይ ውድድር ራሱን ማዘጋጀት ይጀምራል። በሌላ በኩል ኪሞንግ እዛ እንኳ ሊደርስ አልቻለም። የውድድሩ አዘጋጆች ራሱ እሱ ሊቀር እንደሆነ በማሰብ መጨነቅ ይጀምራሉ። ምክንያቱም ስልኩን እያነሳላቸው አልነበረ። ሲገለጥም ኪሞንግ ውድድሩ ወደሚዘጋጅበት ቦታ በሚሄድበት ሰዓት ላይ ይዞት የነበረው ቦርሳ ተወስዶበት ነበረ በሞተር ሳይክል ላይም የነበረው ሌባ ከሱ ወስዶ ለማምለጥ በሚሞክርበት ሰዓት ላይ ኪሙን ግን ቦርሳውን ሊለቀለት አልቻለም። በዚህ መሃል ላይም ሌቦ ሞተሩን እየነዳ ስለነበረ ኪሙን መሬቱ ላይ እንዲፋቀቅ እና ጉዳት እንዲደርስበት ያደርገዋል። በመጨረሻም እንደምንም ብሎ ቦርሳውን ሊያስመልስ ችሏል። ነገር ግን በደረሰበት አደጋ ምክንያት ሰውነቱ በጣም ተጎድቷል እና መራመድ እንኳን አይችልም። በሌላ በኩል በዝግጅቱ ላይ ሱቶሎ መገኘት ባለመቻሉ ምክንያት ዋንሆ ወደ መድረኩ እንዲቀርብ ይደረጋል። ኪሙንም እያናከሰም ቢሆን ወደዚ ቦታ መሄድ ይጀምራል። ሰውነቱ በደም የተሸፈነ ሲሆን ወደ አዳራሹ ቢደርስም ነገር ግን ውጪ ላይ ነበር የተቀመጠው። በጣም ህመም እየተሰማው ነው፣ እናም ድካም ውስጥ ነው። ቢሆንም ከትንሽ ቆይቶች በኋላ ግን ዩንጂን እና የስታፉ አባላት ያገኙታል። ከዚያም ቡድኑ ለዳኞቹ ኪሙን እንደመጣ ያሳውቃሉ። ቢሆንም መድረኩ ላይ መቅረብ ግን ለእሱ በጣም አስቸጋሪ ነበረ። ኪሙን ያለበትንም ሁኔታም ተመልክተው ሰዎች ይከቡታል። እናቱም በመጨረሻም ታገኘዋለች። በድንጋጤም ወደ ሆስፒታል መሄድ እንዳለበትም ትነግረዋለች። ቢሆንም ግን እሺ ሊላት አልቻለም። ኪሙን ዝግጅቱ ላይ ለመሳተፍ ያለውን ቆራጥነት ከተመለከተ በኋላ ናምጆንግ የራሱን ልብስ አውልቆ ለኪሙን እዛው በቆመበት የፋሽን ልብስን ይፈጥርለታል። ሁሉም ከተዘጋጀ በኋላም ኪሙን ዝግጅቱ ወደሚደረግበት አዳራሽ ከእነሱ ጋር ማምራት ይጀምራል። እናም እዛ በደረሰበት ሰዓት ላይ ዋንሆ ከዚህ በፊት በሳጥኑ ውስጥ አድርጎ የሰጠውን በር ይመልስለታል። ስለዚህም ያንን ገንዘብ ልብስ ለመግዛት አልተጠቀመም። ያለንበትም ማለት ነው። በሚጠራው ሰዓት ላይም ዋን ሆል ሊሳሙ አልቻል በመሸነፍ ስሜትም ስለሆነ ትቶት ይሄዳል። የፋሽኑ ንጉሥም የሚመረጠው በለበሰው ልብስና በአረማመዱ ሲሆን ቲሙንም እንደምንም ህመሙን በመቋቋም በስቴጁ ላይ ስራውን ያቀርባል። ሰዎች ያጨበጭቡለትም የተሰማው ስሜት ከዚህ በፊት እንደሚደበደበው አይነት ልጅ እንዳልሆነና አሸናፊ እንደሆነም ነበረ። ውድድሩን አሸንፎም እዚህ ጋር ፊልሙም ያበቃል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው